ዛሬ እንደተለመደው እንግዲህ አንድ ጥያቄ ተጠይቄ ያለሁኝ አንድ ጥያቄ ተጠይቄ ያለሁ እሱ ምንድነው አስራ ሁለት አመቴ ነው ስደት ላይ ከቆየሁኝ አሁን ደግሞ ልመጣ ነው እና አንድ ሚሊዮን ብር አለኝ በዛ ብር ምን ሊከፍትልኝ ይችላል ወይም ደግሞ ልብስ ስፌት ወይም ደግሞ ዕቃ ቤት መስራት ይችላለሁ ወይ ሀሳብ አስተያየትሽም ስጭኝ የሚል ነው አብረን እንግዲህ ዛሬ እንሰጣለን አብራችሁኝ ሁኑ ሰላም ጤና ይስጥልኝ። ውድ የዓለም ዘር ዩቲብ ተከታታዮች እህት ወንድሞቼ፣ እንደምንቆያችሁ እንደምናላችሁልኝ እኔ እግዚአብሔር ይመስገን ደህና ነኝ፣ ሰላም ነኝ። ሰላማችሁ ይብዛልኝ እያልኩኝ እንግዲህ ዛሬ በአዲስ ቪዲዮ መጥቻ ያለሁት ለቤቴ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮመንት በማድረግ ቤተሰብ ሁኑ። እንግዲህ የዛሬ ጥያቄ ያው ከእናንተም የመጣ ነው፣ ወደ እናንተም ነው የሚሄደው። ቪዲዮን ግን ላይክ አድርጉ። ቻናል ተመጥተዋል ሰሞኑ ማለት ነውና አንድ ጥያቄ የተጠየቁት ጥያቄ አለ ባለፈ ጊዜ በሰረቡት ቪዲዮ ላይ ማለት ነውና፣ በጣም ደስ ይላል አምሮበታል። ስለ ሱቅ በሰረቡት ቪዲዮ ላይ ነው እንግዲህ። ይህን አስተያየት የተሰጠኝ፣ በጣም ደስ ይላል አምሮበታል ሱቅሽ፣ ከዚህ በላይ ጥሩ ደረጃ ትደርሻለሽ፣ አላህ ያግዝሽ አሚን ብያለውና በርቺ። አንድ ጥያቄ ልጠይቅሽ፣ በቅርብ አገር እገባለው ከአስራ ሁለት አመት የስደት ቆይታ እና ማለት ከአስራ ሁለት አመት በኋላ ነው። እንግዲህ እህታችን ወደ ሀገሯ የምትገባው እግዚአብሔር በሰላም በሰናይ ይመልስ እህታችን። እናም እቃ ቤት ያዋጣል ወይ? ከአንድ ሚሊዮን በላይ አለኝ። እናም ምን ትመክረኛለሽ? የትራስ ልብስ መስፋት መሸጥ እንዴት ነው ያዋጣል ወይ ብላለች። እንግዲህ ዛሬ እንግዲህ ያው ሙሉ የጥያቄዋን መልስ ደግሞ እንሰጣታለን። በዚህ ስራ ላይ ደግሞ ለመሰማራት ምን ያስፈልጋል፣ መጀመሪያ ምን መውሰድ አለብን፣ እንዴት እንሆን የሚለውን ነገር እኔ በማውቀውና በተረዳሁት መጠን እንግዲህ እነግራችኋለሁ። አብራችሁኝ እስከ ፍጻሜ ድረስ ሁኑ። ቪዲዮውን ግን ላይክ አድርጉት። ቀጥታ ወደ እህታችን ጥያቄ እንገባለን። እንግዲህ ጥያቄ ይታያችሁ፣ ይሁን ይሁን፣ እንግዲህ ከታያችሁ፣ ይሁን እንግዲህ ከታያችሁ ይታያችሁ እንግዲህ ተገልብጦ መሰለኝ ተሚለው ለማንኛውም እንትን ላይ አስቀምጣላችኋለሁኝ። ቪዲዮውን ላይክ አድርጉ። እሺ እንግዲህ ቪዲዮውን ላይክ አድርጉት። ቀጥታ ወደ ጥያቄያችን መልስ እንገባለን። ጥያቄ እንግዲህ በርግጥ በዚህ አጋጣሚ ኮመንት ላይ ማለት ነው ከኔ በረታችኋላችሁና በኮመንት ላይ ሀሳባችሁን ለእህታችን ምናልባት እዚህ ስራ ላይ ተሰማራችሁ ካላችሁ እቃ ቤት ያላችሁ እንዲሁም ደግሞ የተለያየ ልብስ ስፌት ላይ ያላችሁ እህቶቼ ካላችሁ ኮመንት ላይ እንግዲህ እናንተንም ሀሳብ አክሉበት። እኔም ደግሞ የተሰማኝን ወይም ደግሞ እኔ ይሄን ብታደርግ ብዬ የምለውን ነገር ሀሳቤን ለሷ ነግራለሁ። እናንተን ኮመንት ላይ አግዙኝ ማለት ነው። እንደ ቤተሰብ እንግዲህ እህታችን ማለት ነው፣ ከምንም በላይ እግዚአብሔር በሰላም በሰናይ ለሀገርሽ ምድር ያብቃሽ። እሱ ዋና ነው፣ ሌላው ነገር ሁሉ ቀሪ ነው። ከመጣሽ በኋላ ይሆናልና ግን ሆኖም ደሞ እንደ ሀሳብ ሀሳብ የምሰጥሽ ማለት ነው ለምሳሌ ይህንን ስራ ላይ ሳትገቢ፣ በተለይ ደግሞ ልብስ ስፌት ላይ የምትገቢ ከሆነ መጀመሪያ ተማሪ ተቀጥረሽ ይው ብርሽን ሳታባክኝ ማለት ነው። እውቀቱን ውሰጂ። ከዛ እንደገና ደግሞ አሁን ይሄ ያዋጣል፣ ብር ያስገኛል ብቻ ሳይሆን እውነት ይሄ ስራ ሰርቼ ቢሳካለኝም ባይሳካልኝም በዚህ ስራ ደስተኛ ነው ወይ? ስሰራ ማለት አንዳንዴ ምን አለ መሰለሽ ታችን ለምሳሌ የሆነ ስራ ላይ ያዋጣል ስላሉ እንገባና ልክ በአንድ የሆነ ነገር ኪሳራ ቢገጥመን ድጋሚ መሞከር እድል ላይኖረን ይችላል። ወይም ደግሞ ትተነው ወደ ሌላ እንትን እንላለን ማለት ነው። ይቅርታ እንግዲህ ያው ከስተምር መጥቶብኝ ነው ማለት ነው ያቋረጥኳቸው። ያው መቼም ትረዱኛላችሁ ብዬ አስባለሁኝ። እና እህታችን ለምሳሌ አሁን አንዳንዴ ብትወድቂ ወይም ደግሞ ስራው ላይ ትንሽ ኪሳራ ነገር ቢገጥምሽ መልሰሽ ያንን ስራ ደግመሽ ትሰሪያለሽ ወይ? ለምንድን ነው ይሄ የምላችሁ ትልቁ ምክንያቴ ማለት ነው፣ በስራ ላይ ስትሆኑ ማትረፍ አለ፣ መውደቅ አለ፣ መነሳት አለ፣ ኪሳራ ይኖራል። በዛ ኪሳራ ውስጥ እናንተ የምትወዱ ስራ ከሆነ ድጋሚ ደግሞ ቻንስ ይኖራቸዋል፣ ወይም ደግሞ እና የመስራት ቻንሱ ይኖራቸዋል ማለት ነው። ግን የማትወዱ ስራ ላይ ከሆናችሁ ግን ያንን ትርፍ ትርፍ ተብሎ ስለተሞላችሁ ያንን ትርፍ ወይም ደግሞ ኪሳራ ሲመጣባችሁ ትርፎ ትንሽ እንዳሰባችሁ ሳይሆን ሲቀር ትተውታላችሁ። ድጋሚ ሌላ ኪሳራ ትገባላች። ስለዚህ ያን እንትን እንዳትሉ እምትወዱ ስራ ላይ ተሳትፎ ግድ የላችሁም። በትንሹም ቢሆን ስትሰሩ ደግሞ በትልቅ ነገር አትጀምሩ። በቃ ሁሌ እንደምላችሁ በትንሹ ነገር ጀምሩ። ከትንሹ ተነሱ፣ ከዛ እያሳደጋችሁ ሂዱ። እኔ ለእናንተ በትንሹም ቢሆን ምሳሌ ነኝ። ብዙ እህቶች ደግሞ አሉ እየዞራቸው ቲክቶክ ላይ ማለት ነው እንትን ቲክቶክ አልኩኝ ዩቱብ ላይ ማለት ነው እና ስለዚህ ንግድ እንዴት አድርጎ ነው ሰው ማለት ስለ ቢዝነስ የሚያወሩ ሰዎች ጋር ገብታችሁ፣ ሰው ከትንሽ ተነስቶ ትልቅ ደረጃ ነው መድረስ የሚቻለው ማለት ነው እና ስለዚህ እህታችን መስራት ጥሩ ነው፣ ግን ሁሉም ያለሽ አንድ ሚሊዮን ብር አውጥቶች እዛው ስራ ላይ ማድረግ ሳይሆን፣ በትንሽ ትንሽ፣ ለምሳሌ የተለያዩ ፋሽኖች ለምሳሌ አሁን ብለሻል አንቺ አልጋ ልብስ እንደገና ትራስ ጨርቅ፣ የተለያዩ ልብሶች፣ ዩኒፎርሞች ሊሆኑ ይችላሉ በሚያምር በሚያምር ዲዛይን ማለት ነው እየሰራሽ በትንሽ ትንሹ ባንዲያውን ዝም ብሎ ማምረት ሳይሆን በትንሽ ትንሽ ታረጊና ሰዎች በጣም ፍላጎታቸው የሚጨምር ከሆነ እያሰፋሽ እየሰራሽ ትሄጃለሽ ማለት ነው። በትንሽ ትንሽ ነገር መልመድ ማስለማመድ ሱቅሽን ወይም ደግሞ ምሰሪበት ቦታ ላይ ወይም ደግሞ ያንቺን የራስሽ በቃ የሆነ እንትን ሎግ መኖር አለበት ማለት ነው። እና እንደዛ መበርታት መጠንከር ነው እና ያዋጣል። ስሪ ስራ ቁጭ አት በሉ በቃ ያመጣችሁት ብር ደግሞ ሙሉ በሙሉ እንትን ላይ አታድርጉት፣ ይሄ ስራ ላይ አታውሉት። የተወሰነው ቀንሳችሁ አድርጉት እና ከዛ በኋላ ደግሞ ያው ቀስ በቀስ ቀስ በቀስ ቀስ በቀስ እንትን እያላችሁ እየሰራችሁ እየሰራችሁ ጥሩ እየሄደላችሁ ሲሄድ ደግሞ እየጨመራችሁ እየጨመራችሁ ትሄዳላችሁ ማለት ነው እና ሌላኛው ደግሞ አሁን እቃ ቤትም ከሆነ እቃ ቤት ለምሳሌ አሁን ነጽ ጋር መመርካት ትችላላችሁ ማለት ነው እና በትንሹም ነገር መስራት እንዲሁ እቃ ቦታ ላይ ሲሆን አሁን ማለት እየጨመረ እየጨመረ ነው የሚመጣው። በነገራችን ላይ የሚሰበር እቃ ማለት እቃ አሁን ስትገዙ ኤክስፓየር የሚያደረግ እቃ የለም አይደለ? አሁን አንድ ተሪ ብትገዙ ወይም ደግሞ አንድ ጆክ ብትገዙ ኤክስፓየር አያደርግ። ምናልባት ፋሽኑ ሊያልፍ ይችላል። እና በዛ ቁጥር ደግሞ ብሩ እየጨመረ ነው የሚመጣው ማለት ነው። እና ስሩ ቁጭ እንዳትሉ፣ እንዳልኳችሁ ግን አደራ ሁሌ የምላችሁ ነገር ቢኖር ማለት ነው እንትን አታደርጉ ማለት ይቅርታ አድርጉልኝ እንድክምክም አደለም እንደሆነ ያው ብራችሁ ሙሉን አታውጡ ወይም ደግሞ ብራችሁ ሙሉ ብራችሁን የሆነ ስራ ላይ ኢንቨስት አታርጉ። ወይም ደግሞ ቢዝነስ ውስጥ ስትገቡ ሙሉ ብራችሁን በአንዴ ኢንቨስት አታድርጉ። ቀስ በቀስ በቀስ በቀስ እየሰራችሁ ከዛ እየጨመራችሁ እያያችሁ ትሄዳላችሁ። ማይሆንላችሁ ነገር ከሆነ እንኳን ሌላ ስራ የመስራት ቻንስ ይኖራችኋል ብር ስለሚኖራችሁ ማለት ነው። በአንዴ ግን እዛ ስራ ላይ ኢንቨስት ካደረጋችሁ በጣም ከባድ ነው የሚሆነው ይከብዳል ማለት ነው እና ስለዚህ ድጋሚም ስደት እንዳትሰደዱ ግዴታ ምን ያስፈልጋችኋል? በትንሹ ብራችሁ ሙሉ በሙሉ ኢንቨስት ማድረግ ሳይሆን በትንሹ ነገር አውጥታችሁ ማየት ያን ስራ በተለይ ደግሞ ከመስራት በፊት ምንድነው ተቀጥሮ መስራት። ተቀጥራችሁ ስሩ። ለሁለት ወርም ሊሆን ይችላል፣ ለሶስት ወርም ሊሆን ይችላል፣ ለስድስት ወርም ሊሆን ይችላል። በቃ ለምሳሌ ምግብ ቤት የምትከፍቱ እህቶች፣ መጀመሪያ በቃ ስለ ምግብ ቤት ሙሉ ሀሳብ ወይም ደግሞ ሙሉ እንትኑን ለማወቅ ኢንፎርሜሽኑን ለማወቅ ግዴታ ተቀጥራችሁ መስራት አለባቸው እዛ ውስጥ ማለት ነው። ካልሆነ ግን ከባድ ነው የሚሆንባችሁ ማለት ነው። አንድ ፓስታ ቀቅላችሁ ምን ያክል እንደሚወጣው ካላወቃችሁ የኪሳራ ነው ማለት ነው። ለምሳሌ ኩሽና ገብታችሁ ረዳት ሆናችሁ መስራት፣ አንድ ፓስታ ምን ያክል ይወጣዋል፣ በአትክልት በሱጉ አስባችሁታል። ያንን ካላረጋችሁ ደግሞ ከትርፋችሁ ኪሳራችሁ ሊበልጥ ነው ማለት ነው። እና ስለዚህ እንደዚህ አድርጎ በእርቱ ጠንክሮ ላለሁኝ ውድ ቤተሰቦቼ ቪዲዮን ከወደዳችሁ ደግሞ ላይክ፣ ሼር፣ ኮመንት አድርጎልኝ ቪዲዮ በተለይ ላይክ አድርጎልኝ ማለት ነው እና ዩቲብ ራሱ ሪኮመንድ ያደርገዋል። በዚህ አጋጣሚ ባለፈ የሰራሁት ቪዲዮ ላይ በብዙዎቻችሁ በጣም ደስ የሚል የሚል መልስ ወይም ደግሞ ኮመንት ጥሩ ሀሳብ ነው የጻፋችሁልኝ እና አመሰግናችኋለሁ። በዚህ አጋጣሚ በጣም አመሰግናለሁ። ክበሩልኝ እግዚአብሔር ያክብርልኝ። በእውነት በጣም ነው የማመሰግናችሁ። የሁላችሁም ኮመንት አንብብ ያለውን እየቻልኩትም መልሻለሁ። ያለው ያልቻልኩትም ደግሞ ትችዋለሁ ማለት ወይም ደግሞ በሚቀጥለው ጊዜ መልስላችኋለሁ ብያለሁ እና ያው መልስላችኋለሁኝ ማለት ነው። የአብዛኛው ሰው ኮመንት ላይክ ላይክ አድርጌ ወጥቻለሁ እንጂ አልመለስኩም፣ መልሳለሁኝ። በጣም ከልብ አመሰግናለሁ። በዚህ አጋጣሚ በተረፈ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሆኑ። ቪዲዮን ከወደዳችሁት ላይክ ሼር ኮመንት አድርጉ። ሀሳብ አስተያየት እንደታችንም ካላችሁ ደግሞ ጥያቄ ጻፉልኝ። ኮመንት ላይ እንደዚህ እኔ በማውቀው በትንሹም ቢሆን ቀጀም ቀጀም ቀጀብ በርጊያም ጥቼ እነግራቸዋለሁ ወይም ደግሞ እኔ ማውቀውን ለናንተ አካፍላለሁ። እኔ ደግሞ ከእናንተ ደግሞ ከምጽፉት ከኮመንታችሁ ደግሞ እኔ መማርበታለሁ እና አመሰግናለሁ። ሰላም ሁንልኝ። መልካም ጊዜ። የአብዛኛው ሰው ባለፈ ጊዜ በለቀቁት ቪዲዮ ላይ ብያልኳችሁ የአብዛኛው ሰው በጣም በቃ እኔ እንጃ እግዚአብሔርን ምን የአብዛኛው ሰው የሁሉም ሰው በጣም ምርጥ ምርጥ ኮመንት ነበረና፣ አሜን ለሁላችሁም፣ አሜን አሜን አሜን ብለናል። እግዚአብሔር አምላክ እንግዲህ እሱ የወደደው የፈቀደውን ያድርግ። እናንተን በጸሎት ታስቡን። እንግዲህ እኔ ባንድ እህት የተነሳ ነው እንግዲህ የራሴን ቁስል በዛው ተናገርኩ ማለት ነው። በተረፈ ሰላማችሁ ይብዛልኝ፣ ሰላሙን ልኛ። አመሰግናለሁ